እሺ ሙሚና ወይ የት ነው ያለሽ? ሙሚና ጨራሽ ሰለምቴዎች ሳይቀር ማለት ነው፣ እንዲህ በላይቭ እናጋባለን እያሉ ነው። እንደነዚህ አይነት ተግባራቶችን በተመለከተ ሁሱ የሰጠው ምላሽ አለ፣ እስከ መጨረሻው ይከታተሉ።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 እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ሰር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምንነጋገርበት ርዕስ ኦንላይ እናጋባለን ስለሚሉ በተለይ ደግሞ አስያ በተመለከተ ሁሱ የሰጠውን ምላሽ የማሳያችሁ ይሆናል። እስከ ትምህርታችን ፍጻሜ ድረስ አብራችሁን ሁኑ። እስከዛ ይህን ቪዲዮ ላይክ በማድረግ ጀምሩ። ወደ ቶፒካችን ከመሸጋገራችን በፊት አንድ ማስታወቂያ ያለኝ ያ ማስታወቂያ እንስማና ወደ ትምህርታችን የምንሸጋገር ይሆናል። የሰው ልጆችን ከጨለማ ወደ ብርሃን የሚመራው ቅዱስ ቃሉንን ቁርአን መቅራት በእያንዳንዱ ሙስሊም ላይ ግዴታ ነው። ሰለምቴ ሆናችሁ እንዲሁም በተለያዩ በዱንያ ሀጃ ምክንያት መድረሳ መስጅድ ገብታችሁ ለመቅራት ጊዜን ያጣችሁ ሙስሊም ወንድምና እህቶች ከቃይዳ እስከ ሂፍዝ፣ ከአቂዳ እስከ ፊቂህ እንዲሁም ተርቢያ ሀዲሶችን ጭምር የሚያስተምረው ኑር ኢንተርናሽናል ኢስላሚክ ኮሌጅ እናንተን ለማስተማር እነሆ እየጠበቃችሁ ነው። እናንተ ምን እየጠበቃችሁ ነው? ይህን ተቋም በመጅሊስ ደረጃ እውቅና ያለው እንዲሁም ደግሞ የቦርድ አባሎች ትልልቅ መሻይሆች ስለሆኑ በስመጥር የሆኑ ውስታዞችን ቂራትን ይሰጣል። ይህን ቂራት የሚሰጥበት ሰዓት ከፈጅር ማለትም በኢትዮጵያ ሰዓት አቆጣጠር ከጠዋቱ 12 ሰዓት እስከ ማታ አምስት ሰዓት ድረስ ነው። ፕራይቬሲ መቅራት ትችላላችሁ፣ በግሩፕ መቅራት ትችላላችሁ። እንዲሁም ደግሞ ደብል ፕራይቬሲ ሆናችሁ ሴቶች በሴቶች ውስታዝ እንዲሁም ደግሞ ወንዶች በወንድ ውስታዞችን መቅራት ትችላላችሁ። ምን እየጠበቃችሁ ነው? በቴሌግራም በኢሞ እንዲሁም ደግሞ በዋትሳፕ በዚህ በማስቀምጥላችሁ ስልክ ቁጥሮችን መመዝገብ ትችላላችሁ። ኑር ኢንተርናሽናል ኢስላማዊ ኮሌጅ የልቅናው መግቢያ በር እንግዲህ ኑር ኢንተርናሽናል ኢስላሚክ ኮሌጅ በኢትዮጵያ የመጀመሪያ ኮሌጅ ነው፣ ኦንላይን ስለዚህ ሁላችሁን ተመዝግባችሁ መማር ትችላላችሁ። ከአቂዳ እስከ ፊቂህ እንዲሁም ደግሞ ከቃይዳ እስከ ሂብዝ እንዲሁም ሀዲስ ተርቢያ ጭምር ትማሩበታላችሁ። ከተማራችሁ በኋላ ሰርተፍኬት አለው፣ በዲግሪ እና በዲፕሎማ እውቅና ባገኝባቸው በእነዚህ ያስመርቃችኋል ማለት ነው። ሁላችሁን ተመዝገቡ። መመዝገቢያ ሊንክ ደግሞ ከስራ አስቀምጥላችኋለሁ ስልክ ቁጥርም ጭምር። ኤኒ ሀውስ ወደ ቶፒካችን እንሻጋገር። እህታችን አስያ ምን እንደምትል እንስማት። እሺ ሞሚና አሽ፣ እየሰማሁ ነው። የት ነው ያለሽ ሞሚና? ካታር ነው ያለው ውዴ። አዲስ አበባ ነሽ? ካታር፣ ኳታር። እሺ እሺ እድሜ ስንት ነው ሞሚና? 25 እሺ። ሌላ ድምጽ ስላለ ነው ሞሚና፣ እዛው ኳታር ከሆነ ይሆናል። አይ እኔ አልፈልግም እዚህ ለምንድን ነው? ሰለምተ ስለሆንኩኝ ወረቀት ስለሌለኝ ከኔ ጋራ መግባት አይችልም። ይሆናል በቃ ለዛ፣ ከዚህ አልፈልግም። ለምንድ ነው ቤተሰቦቼ ጋር መሄድ ስለማልችል። በቃ ኢማን ያለው ሰው ላላ ብሎ ሁሉም ነገር ማረግ ለኔ ብሎ ሳይሆን ላላ ብሎ ነገ እቺ ልጅ ትጠቅመኛለች ብሎ አላፊት ትጠይቅበታለሁ ብሎ ማስብ ወንድ ካለ ኢንሻአላህ ይሁን ግን እንግዲህ አስያ በተመለከተ በነገራችን ላይ አቂዳዋ ምን ያክል የተበከለ አስተምሮትን እንደሆነ ያላሁ ስብሐነሁ ወተዓላ አስማ ወሲፋትን እንደማትቀበል ያላህ ስምና ባህሪያቶችን እንደማትቀበል፣ አላህ ካለ ነገ ወይም ከነገ ወደ መረጃዎችን እያመጣ የማሳያችሁ ይሆናል፣ የራሷ ቪዲዮ ማለት ነው። ነገር ግን ዛሬ ላይ አስቀድሜ ባሳያኋችሁ ቪዲዮ ላይ እንደተመለከታችሁ እቺ እህታችን ሰለምቴናት፣ ሰለምቴናት ቱርክ ነው አይ ቲንክ ኳታር ነው የምትኖረው። ኳታር እየኖረች እንደምትመለከቱ የኳታር ሰው ነው የምትፈልጊው ወይስ ሴት ነው ኢትዮጵያ የሚኖር እያለች ነው። እንግዲህ ኢትዮጵያ እስከምትመጣ ድረስ እቺ እህታችን አላህን የማይፈራ ወንድ ከሆነ ምንድን ነው የሚያደርገው ስንል፣ ብሯን ይበላታል እንዲሁም ደግሞ ማንነቱን የማታውቀውን ወንድ ታወራለች ማለት ነው። ሳሌ ይህን ወንድ የሌሎች ሰዎች ወይም ደግሞ የሌሎች ወንዶችን አቡሳላ ይቺ ልጅ ኦንላይ ተዋወቃት እንበል የሌላ ሰው ፎቶ ብልክላት በምን ታውቃለች? በምንም። ስለዚህ እህቶቻችን እባካችሁ ትዳር ማለት ዕቃ ዕቃ ጫወት አይደለም። ትዳር ካጣችሁ አላህን ለምኑ፣ ጾሙ። ከዛ በኋላ አላህ ይሰጣችኋል። ምናልባት እዚች ምድር ላይ ባይሰጣቸው እንኳን ቀጣይ ዓለም ላይ አላሁ ስብሀነሁ ተዓላ ለእናንተ የተሻለ ነገር አዘጋጅቶላችኋል። ስለዚህ አላህን መጠየቅ ነው እንጂ ሶሻል ሚዲያ ላይ ወጥተች። ወላሂ ሀያ የሚባል ነገር እኮ አለ። እናታችን አይሻ፣ ለእያንዳንዱ ሃይማኖቶች የራሳቸው የስነ ምግባር መገለጫ ባህሪያቶች አሏቸው። እስልምና ደግሞ ለሴት ልጅ የሰጣት ሃያዋ ናት። ሃያ ማለት እኮ በአደባባይ ወጥተሽ ማለት ነው። ለዛ በሚዲያ የኔ መስፈርት እንዲ እንዲ ስትይ ወላሂ ሃያት ተሻል ሃያት ተሻል። እንዲህ እያደረግሽ ደግሞ ማለት ነው መቶ። ሚያገባሽ ልጅ ላንቺ ጥሩ አመለካከት አይኖረውም። ምክንያቱም ጠይቀሽዋል እኮ ሶሻል ሚዲያ ላይ ሶሻል ሚዲያ ላይ ወጥተሽ እኮ ጠይቀሽዋል። ከጠየቅሽው በኋላ አገባሽው ተጋባቸው እንበል ነገ ሌላ ሰው እንደማይጠይቅ ምን? ይህ በጣም ጀህልና ነው፣ በጣም አላዋቂነት ነው። ወላሂ በጣም ማለት ነው። አስር ያልተማራችሁ ጃሂል ሆኑ። ግን ሎጂካሊ ስታስቡት እራሱ ወዴት እየሄዳችሁ ነው? እንዲ ላታቅራቡት ዜና ማለት እህቴ ወንድሜ ግዴታ መርፌና ክር ማገናኘት አይደለም። እይታን መስበር፣ አላስፈላጊ ነገራቶችን አለማውራት፣ ጣላቶችን መጠንቀቅ፣ በውስጥ አለማውራት እነዚህ ነገራቶች ናቸው። እኮ ዛሬ እኮ የምንመለከተው ላያገባት ስንት ነገር እንደሚያደርግ ሁላችን የምናውቀው እውነት ነው። አላህ ካዘናላቸው ጥቂት ሰዎች በስተቀር ማለት ነው። እና ይህን ጉዳይ በተመለከተው ሁሱ ምን ብለዋል? እስቲ ወደ ሁሱ ንግግር ልውሰዳችሁ። ባንዲራውን ያው አደጋ ላይ ስንሆን መለሳን፣ እነሱ ጋር ነው ሄደ ሄደን የምናለቅሰው። አሁን ደግሞ ዘውጁና መጥቶ እሷ እሱ አንድ ላይ ነጋገሩና ስልክ ቁጥር አምጪ እና ሂዱ አውሩ ነው የሚባለው። ይሄ ከሸሪዓው አንጻር እንዴት ይታያል? ይሄ አንደኛው ጥያቄ ነው። አንዴ እነዚህ እነዚህ ምድረጅ ናቸው። ይሄ ፕሮግራም የጀመሩት ሰዎች እንዳትቀላቀሉ ነው። ቻዳራ እዛ ከላ لا اله <سؤال> الا الله እነዚህ ሰዎች እያጠፋቸው ነው። ሁለተኛ እንዲህ ዓይነት ቦታ አትገኙ። ሙስሊሞች ስለ ዲን ታስተምሩ የምታስተምሩት እውቀቱ ስታጡ ጊዜ ግዜ እየሰበሰባችሁ እንዲህን እያደረግን ትላላችሁ አይደል? ፍቱሁ ሙስሊሙን ስለ ዲኑ ይማርበት እውቀት ካላቸው አስተምሩ፣ ከሌላቸው አዳምጡ። አሁን ይሄን እንሰራለን የምትሉ ዳዮች ዱዓት ካላቸው አቋርጡት። ይሄ ትውልድ ትልቅ ሀላፊነት አለበት የነብያትን ትምህርት አንግቦ ለትውልድ የሚያስተላለፍ ነው ተውት ለዚህ ገረኛ እዚህ ላይ ኔ ሲጨምር ማለት ነው ጭራሽ የዲን ማለት ዲን እያስተማሩ ቁርአን ተፍሲርን እያስቀሩ ቁጭ ብሎ የሚያስቀሩ ሰዎች ናቸው ሼክ ነኝ ብለው ነው ሚዲያ ላይ እንትን እያሉ እኛ አንደኛ ነገር ጥያቄ ነው የምን ተፍሲር ናቸው ዘመናዊ ጂንጂና መንገድ ወክሽን ሸሪዓዊ ሸሪዓዊ ዘመናዊ መጀመሪያ ሁለተኛውን ልቀጥል። እሺ እኛም እያልን ያለ ነው። ይሄ ነው ሁሶ የተናገረው። ልክ ነው እንዴ? ይሄ የመጨረሻ ጅህልና ነው። ወላሂ ላዚ የመጨረሻ ማለት ነው። አላህ ልትፈሩ ይገባል። ተፍሲር እያለች ትርጉም አረብኛ አንብባ ከዛ በኋላ ደግሞ እ ትርጉም እያነበበች ተፍሲር ትለናለች። ታላ ታላ ትለናለች። ዋይ ምንድነው? ታላ ታላ ተጨማሪ ሐሳቦችን ታመጣለች። ወላሂ እኛ መስጊድ ማለት ነው ኢማም አለ። የመስጊድ ኢማም አሰጋጅ ነው፣ በጣም ትልቅ ሰው ነው። ነገር ግን ተፍሲር አያስቀሩም ትንንሽ ኪታቦች ነው የሚያስቀሩት። ተፍሲር ከሌላ ቦታ ሰው መጥቶ ነው የሚያስቀራል። ዛሬ ግን የሚያሳዝነው ሚዲያ ላይ ወጣ ተፍሲር፣ አንድ ሰው ለመፈሰር ምን ምን ማሟላት አለበት የሚለው አብዛኞቻችን የምናውቅ የምንረዳ አይመስለኝም። በጨፍንን ነው የምንጓዘው። ተፍሲር ማንም ተነስቶ ተፍሲር ዑለማዎች ያሉትን ነገር ምንድን ነው የሚለው ሳናመዛዝን ከዛ በኋላ መተን ከለ ያሲያ የምትባለዋ ይህን ብላለች ማለት ነው። አቦ ሳለ ስለምትቀናባት ነው ስለአስያ የምታወራው ምናምን የምትሉ ራሱ እኮ አጠፉ። ወላሂ አልቀናባት። ምኗ ነው የሚያስቀናው? ባሏን አስቀምጣ ሚዲያ ላይ ወጣ ያዙኝ ልቀቁኝ ስላለች ሚዲያ ላይ ወጣ ከወንድ ውስጥ ጋር አብላ ስላወራች ወላሂ አልቀናባት። ጩኸቷ ነው እንዴ ፎሎ አድርጋኝ። ወላሂ ያው እያዋሻሁኝ አይደለም፣ አሳያችኋለሁ አስፈላጊ ከሆነ ቲክቶክ ላይ ፎሎ አድርጋ ትከታተለኛለች። ግን ፎሎ ባካን መልስኩለት እ እንዴት ነው የምታስበው? በምንድን ምንቀናው? በምን በምንም እኮ የሚያገናኝ ነገር የለም። ነገር ግን አላሁ ሱብሓነሁ ወተዓላ ወታወኑ አለልብሪ ወተቋ ብሎናል። አላህም በመፍራት ላይ በመታዘዝ ላይ እንዲሁም ደግሞ? በመልካም ነገር ላይ ተጋገዙ፣ በመጥፎ ነገር ላይ አትጋገዙ፣ ከልክሉ። ይህን ኡማ ማለት ነው አላሁ ስብሐናሁ ተዓላ ያላቀው ከፍ ያደረገው ለምንድነው ስንል፣ በመልካም ያዛሉ፣ በመጥፎ ደግሞ ይከለክላሉ። በኒ እስራኤሎች ማለት ነው አላህ አልቋቸው ነበር፣ አላህ አክብሯቸው ነበር፣ ከዓለማት ህዝም መርጧቸው ነበር። ነገር ግን ይህን ከተመረጡ በኋላ አላህ መልሶ ይረገማቸው። ለምንድነው? ነቢያቶች አላግባብ ይገሉ ነበር። ቀጥሎስ? በመልካም አያዙም ነበር፣ በመጥፎ ደግሞ አይከለክሉም ነበር። ዳቸው ብለው ይተላለፉ ነበር። ዛሬስ እንደሙድ በአደባባይ የሰራቸውን ጥፋት ለምን በውስጥ አትመክራትም ይላል። በአደባባይ ሰምበዲ ተነስቶ በአደባባይ ዝሙት ይፈቀዳል በእስልምና ቢል አዋቂውም አላዋቂውም ታዋቂውም የማይታወቅም ትንሹን ትልቁም እየመጣ ቪዲዮ ይሰራል። ዛሬስ የአላህን መብት ለሌሎችን አሳልፎ መስጠት ይቻላል ብሎ በአደባባይ እየተናገረ ፈሳድን እያስፋፋ ነው። ጀስት ፈታ ነው። ይህም በአደባባይ ምላሽ የሚሰጥ ደግሞ ሀሜተኛ ነው፣ ቅናታም ነው፣ ምናምን ነገር እኔ በጣም ነው የምታስቆኝ፣ እንዲህ የምትሉ ሰዎች ወላሂ፣ በጣም ነው የምስቅባችሁ። ስለዚህ ኦንላይን ኦንላይን እንድራለን ከሚሉ ወጣጣዮች፣ ጃህሎች እራሳችሁ አርቁ ወንድምና እህቶች። ለማንኛውም ለዛሬ ይህን ካልኳቸው፣ ሀዛ ወቢላሂ ተውፊቅ ወሰላላ ነብይና መሐመድ ወአላሊሂ ወሳቢ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።